እንደምን አላችሁ የተወደዳችሁ አርሰናል ከሪያል ማድሪድ ጋር የቻምፒየንስ ሊግ ጨዋታውን ሊያደርግ አንድ ሳምንት ነው የቀረው። በሚቀጥለው ሳምንት የመጀመሪያ ጨዋታውን በኤምሬትስ ስቴዲየም ያከናውናል ከማድሪድ ጋር። ከዚህ ጨዋታ መጀመር በፊት ብዙ ነጥቦች መነሳታቸው፣ በርካታ ታክቲካዊ እና ስነልቦናዊ ጉዳዮች ለውይይት መቅረባቸው የማይቀር ነው። እኛ ሀገር በርካታ የአርሰናልም የሪያል ማድሪድም ደጋፊዎች ስላሉ በሚቀጥለው ሳምንት ከሚደረጉት የቻምፒየንስ ሊግ ጨዋታዎች በእኛ ሀገር ያለምንም ጥርጥር የጎላ ትኩረት የሚያገኘው ይሄኛው ጨዋታ ነው። ባየር ሚኒክ ከኢንተር ትልቅ ጨዋታ ነው። ባርሴሎና ከዶርትሙንድ፣ ፓሪስ አንጀርማ ከአስቶንቪላ ጥሩ ጨዋታዎች ናቸው በየራሳቸው ምክንያት። ነገር ግን በደጋፊው ብዛትና በሚስበው ትኩረት ምክንያት አርሰናል ከሪያል ማድሪድ ያለምንም ጥርጥር በተለይ በእኛ አይነቱ ሀገር የበለጠ ከፍ ያለ ትኩረት ማግኘቱ አይቀርም። አርሰናል ከሪያል ማድሪድ ጋር ሲጫወት ያው ብዙ ግምት ለሪያል ማድሪድ ቢሰጥ የሚያስገርም አይመስለኝም። ሪያል ማድሪድ የዚህ ውድድር አለቃ ስለሆነ 15 ጊዜ ስላሸነፈ የወቅቱም የዚህ ውድድር አሸናፊ ስለሆነ ከ2014 ወዲህ ብቻ ይህንን ውድድር ስድስት ጊዜ ድል ስላደረገ እና የቻምፒየንስ ሊግ የሪያል ማድሪድ ፋክተር ለሁሉም ከዚህ በፊት ውድድሩን አሸንፈው ለሚያውቁትን ቡድኖች በጣም አስቸጋሪ ነው። አርሰናል ደግሞ በዚህ ውድድር ዋንጫውን የማሸነፍ ታሪክ የለውም። ውድድሩ ላይ የራሱ ታሪኮች አሉት ግን ሻምፒዮን የመሆን ታሪክ የለውም አርሰናል። ሁለት የተለያየ ታሪክ ያላቸው ቡድኖች ናቸው ማለት ነው እዚህ ውድድር ላይ የሚገናኙት ሜዳ ውስጥ ሪያል ማድሪድ ራሱ የቻምፒየንስ ሊግ ፋክተርን ባይኖር በታሪክ ከምን ጊዜም ታላላቅ አሰልጣኞች መካከል በአንደኛው የሚሰለጥን በተለይ ደግሞ እዚህ ውድድር ላይ ባላቸው ስኬት የተነሳ ሚስተር ቻምፒየንስ ሊግ የሚባሉት ካርሎ አንቸሎቲ የሚያሰለጥኑት ናቸው ከማድሪድ ጋር ብቻ ሶስት ጊዜ ቻምፒየንስ ያሸነፉ ግን በሚላንም ሁለት ጊዜ ይህንን ውድድር የማሸነፍ ታሪክ ያላቸው በተጫዋችነትም ባሪጎ ሳኪ ሚላን ውስጥ ይህንን ውድድር ሁለት ጊዜ ድል ያደረጉ አሰልጣኝ ያሉት ቡድን ነው ሪያል ማድሪድ። ስለዚህ በእንደዚህ አይነት ትልቅ አሰልጣኝ የሚሰለጥን ቡድን በመሆኑ ብቻ የበለጠ ግምት ቢያገኝ ተገቢ ይሆናል። በዓለም ላይ ያሉ ምርጥ ተጫዋቾችንም ያሰባሰበ ነው። እምባፔ ተጨምሯል በዚህ የውድድር ዘመን ቪኒሸስ፣ ቤሊንጋም፣ ሮድሪጎ፣ ቫልቬርዴ፣ ሞድሪች፣ ሩዲገር፣ ኩርቱዋ ን ከፊት ወደ ኋላ ብንጓዝ የጥራት ደረጃቸው በላቀ ስፍራ ላይ የተቀመጡ በርካታ ተጫዋቾች ያሉት ቡድንም ነው። በስብስብ ኳሊቲ ከአርሰናል የተሻለ ኳሊቲ አለው። ስለዚህ ለማድሪድ ግምት መሰጠቱም ሜዳ ውስጥ በምናየው የተጫዋቾቹ ጥራት ደግሞ በቴክኒክ ስፍራው ላይ ቡድኑን በሚመሩት ኮንዳክተር ብቃት ምክንያት እና የስኬት ታሪክ ምክንያት ለማድሪድ ግምት ቢሰጥ ብዙ የሚያስገርም አይመስለኝም። ነገር ግን ስለ ሪያል ማድሪድ ስናወራ ስለ ቴክኒካዊ ጉዳዮች ብቻ አይደለም የምናወራው። ስለ ሪያል ማድሪድ የቻምፒየንስ ሊግ ስኬት ስናወራ እኔ ብዙ ጊዜ የሰርቫይቫል ጉዳይ ነው ለሪያል ማድሪድ እንዲህ አይነት ግርማ ይኑረው ውድድሩንም ደጋግሞ ያሸንፍ እንጂ በተለይ ባለፉት አስር ዓመታት ሁልጊዜም የባላጋራ ቡድንን በጨዋታው ሁለንተናዊ መልክ እየበለጠ ነው የሚያሸንፈው ማለት አይቻልም። እንደ አንድ የቅርብ ጊዜ ምሳሌ ብቻ ላነሳ ሜይ 17 2023፣ ከሁለት ዓመት በፊት ማንቸስተር ሲቲ ሪያል ማድሪድን በቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ አራት ለዜሮ አሸንፎት ነበር። ከዚያ በኋላ ሪያል ማድሪድ 13 የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችን አድርጓል፣ የኖካውት ጨዋታዎችን አድርጓል። ከእነዚህ 13 ጨዋታዎች መካከል አስሩ በጣም በጠባብ ማርጅን ያሸነፋቸው ናቸው። ለምሳሌ ባለፈው አትሌቲኮ ማድሪድን በመለያ ምት ሲያሸንፍ ያ ጨዋታ ሁል ጊዜ የሚታወሰው በዛ የሁሊያን አልቫሬዝ የመለያ የፍጹም ቅጣት ምት የአርቢትሮቹ ውሳኔ ነው። ምን እያልኩ ነው? በጣም በጠባብ ማርጅን ሆኖ በመለያ ምት ሊያውን ብዙ ባነጋገረ የመለያ ምት ነው አሸንፎ ያለፈው። የመልሱን ጨዋታ አንድ ለዜሮም ተረቶ፣ በእርግጥ በጨዋታው ላይ የፍጹም ቅጣት ምት ስቷል። ነገር ግን አንድ ለዜሮ ተረቶ የመጀመሪያ የሁለት ለአንዱ ውጤት ተቀልብሶ ነው ወደ መለያ ምት የተጓዙት። ይሄ ግን በተለ በቅርብ ዓመታት በተደጋጋሚ ያየነው የሪያል ማድሪድ ፊልም ነው። በ2021-22 የውድድር ዘመን ለምሳሌ በሁለተኛው ዙር የቶማስ ቱኸል ቼልሲ የወቅቱ የአውሮፓ ሻምፒዮን ነበር። ወደ ቤርናቤው ተጉዞ 15 ደቂቃ ሲቀረው ሶስት ለዜሮ ይመራ ነበር። በቤርናቤው የመጀመሪያውን ጨዋታ በስታንፎርድ ብሪጅ ሪያል ማድሪድ ሶስት ለአንድ አሸንፎ የቤት ስራውን ያጠናቀቀ መስሎ ነበር። የቱኸል ቡድን ግን ማይገመት ካምባክ አሳየ። በቤርናቤው 15 ደቂቃ እየቀረው ቼልሲ ነበር ወደ ሩብ ፍጻሜ የሚያሳልፍ ውጤት የነበረው። ግን በቂ አልነበረም፣ ምክንያቱም ሪያል ማድሪድ አይሞትም። በቻምፒየንስ ሊግ የሉካ ሞድሪች መከሰት የጨዋታውን መልክ ለወጠው እና ወደ ተጨማሪ ሰዓት ገብተው ሪያል ማድሪድ ሶስት ለሁለት መጨረሻ ላይ ቢሸንፍም በድምር ውጤት ግን አልፏል። 15 ደቂቃ ሲቀረው ግን ለጊዜውም ቢሆን ሪያል ማድሪድ ያበቃለት ይመስል ነበር። በዛው የውድድር ዘመን በግማሽ ፍጻሜው ከማንቸስተር ሲቲ ጋር በነበረው ጨዋታ ቡድኑ ዘጠናኛው ደቂቃ ላይ ደርሶ ሎስ ብላንኮስ ሲቲን ለማሸነፍ ማሸነፍና ጨዋታውን ወደ ተጨማሪ ሰላሳ ደቂቃ ለመውሰድ ሁለት ጎሎች ያስፈልጉት ነበር። ዘጠና ደቂቃ ሆኖት ጨዋታ ግን በዛው ጨዋታ በመጨረሻዎቹ ደቂቃዎች በተቆጠሩ ጎሎች ሪያል ማድሪድ አሸንፎ አለፈ። በዛው የውድድር ዘመን ነው ፓሪስ ሳን ጀርማን በሩብ ፍጻሜ አግኝተውት የመጀመሪያውን ጨዋታ በፓሪስ የመልሱን ጨዋታ በማድሪድ ሲደረግ የመጀመሪያውን በምባፔ ጎል አንድ ለ0 ፓሪስ ሳን ጀርማን አሸንፎ ነበር። የመልሱን ጨዋታ አንድ ለ0 ይመራ ነበር። ከዚያ በኋላ ነው በደቂቃዎች ውስጥ ካረም ቤንዜማ ባስቆጠራቸው ሶስት የሃትሪክ ጎሎቹ ውጤቱ የተቀለበሰው ና ሪያል ያለፈው በፍጻሜው ከሊቨርፑል ጋር ፓሪስ ላይ ሲጫወቱ ቲቦ ኩርቷ በቻምፒየንስ ሊግ የፍጻሜ ጨዋታዎች ታሪክ አንድ ግብ ጠባቂ ምርጡን የግብ ጠባቂዎች ብቃት አሳይቶ ሻምፒዮን ሆኗል፣ አንድ ለዜሮ በቪኒ ጎል አማካይነት። በ202223 የውድድር ዘመን በአንፊልድ ከሊቨርፑል ጋር ያኔ ክሎፕ የሊቨርፑል አሰልጣኝ በነበሩበት ጊዜ በ15 ደቂቃ ውስጥ ሁለት ጎል ተቆጥሮበት ይመራ ነበር። ያንንም ቀለበሰና አምስት ለሁለት አሸነፈ። በየአመቱ እንደዚህ ነው ሪያል ማድሪድ ያሸንፋል። ግን አንዳንዴ በቋፍ የሚመስሉ እንዲህ አይነት ድራማዊ ቅጽበቶች አሉባቸው፣ ወይም የማይጠበቁ ከምባኮች አሳይቶ ወይም ከፍተኛ ብልጫ የተወሰደበት በሚመስሉት ጨዋታዎች ላይ የማሸነፊያውን መላጊንቶ ነው የሚያሸንፈው። ሁል ጊዜ ኮንቪንሲንግ ነበር ማለት አይደለም። እንዳነሳሁት ከአስራ ሶስቱ ከዛ የኤቲሃድ የአራት ለዜሮ ሽንፈት በኋላ ማድሪድን ካሸነፋችሁ በቃ እንደዛ ነው የምታሸነፉት ማለት ነው፣ ልክ ሲቲ ኦቨርዌልም እንዳደረገው አራት ጎሎች አስቆጥሮ ሜቢ በጓርዲዮላ የቻምፒየንስ ሊግ የአሰልጣኝነት ታሪኩ በሙሉ የእሱን የአንድ ዘጠና ደቂቃ አስደናቂ ፐርፎርማንስ አሳይቶ ማድሪድ ማንሰራራት የሚችልበት እድል እንዳይኖረ አድርጎ ማሸነፍ ካልሆነ በስተቀር ማድሪድ በየትኛውም ጊዜ ሊያገግም ሊመለስ ውጤቱን ሊቀለበስ ይችላል። እነዚህ የቅርብ ጊዜ የቻምፒየንስ ሊግ የሪያል ማድሪድ ታሪኮች ናቸው። ባለፈው የሚውድድር ዘመን ከላይብዚሽ ጋር እንደዛ ነው የሆነው። በመጀመሪያው የታችኛው ሳክሰኒ ጨዋታ አንድ ለዜሮ በብራሂም ዲያዝ ጎል አማካኝነት ድል ሲያደርግ ፈተና ነበረበት ብዙ የግብ ጠባቂው አንድሬ ሉኒን ሙከራ የማዳን ጥረቶች መታከል ነበረባቸው አንዳንድ እንግዳ የዳኝነት ውሳኔዎችን ጨምሮ ግን ማድሪድ አሸነፈ አንድ ለዜሮ በመልሱም ጨዋታ እንደዚሁ ቢፈተንም በሁለቱ ጨዋታዎች ከ30 በላይ ሙከራዎች ቢደረጉበትም ግን አሸንፎ አለፈ በሩብ ፍጻሜው በኤቲሃድ የተደረገው ጨዋታ ላይ 33 ሙከራ ነበር የተደረገበት መጨረሻ ላይም በመለያ ምትን ያሸንፈው በግማሽ ፍጻሜው እስከ 88ኛው ደቂቃ ድረስ በባየር ሚኒክ ይመራ ነበር በኋላ የማኑዌል ኖየር ስህተትና ሆሴሉ ማቶ ጎሎች ውጤቱን ቀለበሱት። በፍጻሜውም ጨዋታ ዶርትሙንድ ብረት መልሶበታል። የመጀመሪያ አጋማሽ ላይ የተሻለው ቡድን ነበር። ስለዚህ ሪያል ማድሪድ ኦልሞስት የወጣ ከመሰለ በኋላ ነው ወደ ውድድሩ የሚመለሰው። ለአርሰናል ቴክኒካዊ ፈተናዎች የሪያል ማድሪዶቹን ትልልቅ ከዋክብት የማቆም የአርቴታ እና የተከላካዮቹ የቡድኑ የመከላከል አደረጃጀት ስራ እንዳለ ሆኖ ግን የሪያል ማድሪድ ፋክተር እንዲህ ያለው ፋክተር ነው። የቻምፒየንስ ሊግ ጨዋታዎች ሳይጀመሩ ሪያል ማድሪድ እየመራ እንደሚጀምር አይነት ይመስላል። እንዲህ አይነት ሳይኮሎጂካል አድቫንቴጅ አለው ሪያል ማድሪድ ባላጋራዎቹ ላይ በ11 ዓመት ስድስት ጊዜ ሲያሸንፍ ሁሌም በብቃት የተሻለ ቡድን ስለነበረ ሳይሆን ነገር ግን ሶስት ለዜሮ እየመራችሁም 15 ደቂቃ እየቀረውም ጨዋታው ስለማያልቅ አናሊስቶችና የስታቲስቲክስ ሰዎችም በቂ ማብራሪያ የማይሰጡት የማገገም ታሪክ አለ። አንቸሎቲ ሳምቲንግ ማጂካል ብለው ነው የሚገልጹት። ይሄንን የሆነ መታታዊ ነገር ብለው ሊያብራሩት ይሞክራል። ሌሎቹ ባላጋራዎች አርሰናል ብቻ ሳይሆን በአየር ሚኒክም ይህንን ውድድር አምስት ጊዜ ያሸነፈውን ቡድን ከዚህ በፊት ይህንን ውድድር የማሸነፍ ታሪክ ያላቸው ቡድኖች የሌላቸው ሪያል ማድሪድ በብዛት የታጠቀው የተለየ ነገር አለ። ሳምቲንግ ማጂካል ነው ያሉት አንቼሎቲ፣ ልክ እንደዛ አይነት ነገር አለ። መጨረሻ ላይ ሪያል ማድሪድ ማሸነፉ አይቀርም የሚል መተማመን ለራሱ ለሪያል ማድሪድ ተጫዋቾችና ደጋፊዎች የሚሰጥ ለባላጋራ ቡድን ተጫዋቾችና ደጋፊዎችም ይህንኑ መልእክት የሚያስተላልፍ ማድሪድ መጨረሻ ላይ ማሸነፍ ሳይሸነፉ አይቀርም የሚል ሳይኮሎጂካል አድቫንቴጅ አለ። ዩቫል ኖአ ሃራሪ የሚባል አንድ የታወቀ የታሪክ ጸሐፊ አለ፣ አንድ ሳፒየንስ የሚል መጽሐፍ ያለው ሰው ምን ይላል? ስለ ብራንዶች ሲያነሳ ብዙ ጊዜ ብራንዶች በአእምሯችን ውስጥ ኤግዚስት ያደርጋሉ ብሎ ይናገራል። ለምሳሌ ፔዦ የፈረንሳይ የመኪና አምራች ካምፓኒ ነው። የፔዦን ሁሉንም ሰራተኞች ብታሰናብቷቸው ፋብሪካዎቹን ብታፈርሷቸው የተመረቱትን መኪኖች ሁሉ ብታወድሟቸው ግን ፔዦ ይኖራል። በጋራ ትውስታችን ውስጥ በሚሊዮን ሰዎች ኮሌክቲቭ ሜሞሪ ውስጥ ይኖራል። ለእግር ኳስ ክለብም እንደዛ ሳይሆን አይቀርም። ሪያል ማድሪድ በእነዚህ ሁሉ ዓመታት አስራ አምስት ጊዜ ቻምፒየንስ ሊግ ሲያሸንፍ ተጫዋቾቹ ሁልጊዜ እነዚህ አልነበሩ፣ አሰልጣኞቹ ሁልጊዜም እነዚህ አልነበሩ፣ ዳይሬክተሮቹም ልክ እንደዚሁ፣ ፕሬዚደንቶቹም ተቀያይረዋል በዘመናት ሁሉ ለሰባት አስርት ዓመታት የቆየ ሀያልነት ነውና ሊግ የቻምፒየንስ ሊግ የዚህ ውድድር ሀያልነት ሁሉንም ስኬቶች በተለያዩ ትውልዶች ነው ያሳካው። ባለፈው አስር ዓመት እንኳን ስድስት ጊዜ ቻምፒየንስ ሊጉን ድል ሲያደርግ በሁለት የተለያዩ አሰልጣኞች የተደረገ ነው፣ በዚነዲን ዚዳን እና በካርሎ አንቸሎቲ እና በተለያዩ ተጫዋቾች። 2014 ላይ የነበሩ ተጫዋቾች እና አሁን ያሉ ተጫዋቾች የተለያዩ ተጫዋቾች ናቸው። ሞድሪች ብቻ መሰለኝ የቀረው ከዛ ስብስብ ሰዎች። ዚነዲን ዚዳንን እድለኛ ነው ይሉት ነበር ሶስት ጊዜ በተከታታይ ካሸነፈ በኋላ ሌሎች የዚህ ቁልፍ የክርስቲያኖ ሮናልዶ እነዛ በትልልቅ ጨዋታዎች ላይ የሚያስቆጠራቸው ጎሎች ናቸው፣ ምክንያቶቹ ይላሉ። ደግሞ ሌሎች ሰዎች የሰርጂዮ ራሞስን አስፈሪነት፣ መሪነት፣ ታጋይነት ሌላ ፋክተር አድርገው ያነሳሉ። ግን አንቸሎቲም እድለኛ ናቸው ማለት ነው። እንደዛ ከሆነ አሰልጣኙ ሌላ ናቸው። አሁንም ስለ ዚዳን የሚባለውን ነገር ለሳቸው የምንል ከሆነ ምክንያቱ ውሃም ማያነሳ ይሆናል። ክርስቲያኖ ሮናልዶ የለም፣ አሁን ሰርጂዮ ራሞስ የለም። አሁን ከነዚህ ተጫዋቾች መልቀቅ በኋላም ሪያል ማድሪድ ቻምፒየንስ ሊግ ባለፉት ሶስት ዓመታት ሁለት ጊዜ ድል አድርጓል። አሁን የፔዦ ምሳሌ ጥሩ ምሳሌ የሚሆነው በዚህ ነው። ፔዦ በዓመታት ውስጥ ተለያዩ ባለሙያዎች ናቸው ተቋሙን የመሩት ረጅም ጊዜ በስኬት ቆይቷል። ሌላ የፈለግነውን ትልቅ ብራንድ ማነጻጸር ያደርገ ልንጠቀም እንችላለን። ነገር ግን ፔዦ በሰዎች የጋራ ትውስታ ውስጥ ይኖራል። ሪያል ማድሪድ የሚለው ሀሳብ በደጋፊዎች በፕሬሱ፣ በተጫዋቾች እና በባላ ጋራ ቡድን ተጫዋቾች አእምሮ ውስጥ ይኖራል። ታሪኩ ባህሉ፣ ልማዶቹ፣ መለያው፣ አይደንቲቲው የሪያል ማድሪድ ናሬቲቭ በሰዎች አእምሮ ውስጥ ይኖራል ይሄ ትርክት ይሄ ናሬቲቭ ሶስት የተለያዩ መልኮች አሉት። አንደኛው ቻምፒየንስ ሊግ የሪያል ማድሪድ ውድድር ነው የሚለው ነው። በተለየ ሁኔታ አንድ ውድድር ለአንድ ቡድን ብቻ እንደዚህ ሲሰጥ በናሬቲቭ ደረጃ ማለት ነው፣ በትርክት ደረጃ ሰምቻ ያላቅም። ለምሳሌ ማንቸስተር ዩናይትድ ከ199293 የውድድር ዘመን ወዲህ 13 ጊዜ ፕሪምየር ሊግን አሸንፏል። ግን ማንቸስተር ዩናይትድ ፕሪምየር ሊጉ የኔ ነው ብሎ ክሌም አያደርግም። ከማንም ቡድን የበለጠ ደጋግሞ ቢያሸንፈውም ውድድሩን ክሌም አያደርግም። ወይም በዚህ መጠን ፕሪምየር ሊግ የማንቸስተር ዩናይትድ ነው እንድናምን አልሆንም። ዩናይትድ ያሸንፍ በነበረበትም ጊዜ እንኳ ጭምር በሪያል ማድሪድ በኩል ግን የሪያል ማድሪድ ታሪክ ራሱ ከዚህ ውድድር ጋር የተቆራኘ እንደሆነ ተደርጎ ናሬት ይደረጋል። 15 ጊዜ ነው ያሸነፈው። ልክ ነው፣ ብዙ ነው። ግን ቢሆንም 60 ምናምን ጊዜ ሌሎች ቡድኖች ደግሞ አሸንፈዋል፣ በጋራ አይደለም። ብዙ ነው ያሸነፈው ሪያል ማድሪድ፣ ይሁን እንጂ ግን ሌሎች ቡድኖችም ያሸንፉታል ይህንን ውድድር በማድሪድ መጠን አይሁን እንጂ። እንግዲህ የመጀመሪያዎቹ አምስት ተከታታይ ቻምፒየንስ ሊግ ድሎች የሪያል ማድሪድ ድሎች መሆናቸውንም ልብ ይለዋል። ለ32 ዓመት ይህንን ውድድር ሳያሸንፍ የተጓዘበት ጊዜ እንደነበረም ማስታወስ ያስፈልጋል። እንደገና አንቸሎቲ መስተው መስታው እስኪያሸንፉ ድረስ 12 ዓመት በመሃል ዋንጫ ያላነሳበት ከ2002 እስከ 2014 ድረስ ያለ ቻምፒየንስ ሊግ ድል መቆየቱንም ማወቅ ያስፈልጋል። ግን ትርክት አለ ሪያል ማድሪድን በተመለከተ ቻምፒየንስ ሊግ የሪያል ማድሪድ ነው የሚል ትርክት አለ። ብዙ ነው ኦፍኮርስ። ግን ሁሌም ማድሪድ ሲባል ቻምፒየንስ ሊግ ሲባል እንዲህ አይነት የታሪክ አድቫንቴጅ ኖሮት እንዲህ አይነት የትርክት ጥቅም ኖሮት ነው ቡድኑ የሚያሸንፈው ማንም ሰው አይክድም። አሁን በቃ ቻምፒየንስ ሊግ የሪያል ማድሪድ ውድድር ነው ተብሎ ነው የሚታመኑ። ይሄ ግን የበለጠ ቦታ እያገኘ የመጣው ባለፈው አስር ዓመት ይመስለኛል። እነዚህ የማይረሱትን ከምባኮች ደጋግመን ያየነው ባለፈው አስር ዓመት። ለምሳሌ እኔ ኳስ ማየት በጀመርኩበት አካባቢ ሪያል ማድሪድን በተመለከተ እንደዚህ አይነት የቻምፒየንስ ሊግ ናሬቲቭ አልነበረም። ኤሲ ሚላን ይህንን ውድድር ያሸንፋል፣ ማንቸስተር ዩናይትድ ይህንን ውድድር ያሸንፋል፣ ሊቨርፑል ይህንን ውድድር ያሸንፋል፣ ባርሰሎና ይህንን ውድድር ያሸንፋል። ሶ በዛ ዓመት የአውሮፓ ምርጡ ቡድን ሻምፒዮን ይሆናል ብለን እንገምታለን እንጂ የማድሪድ መሆኑ አይቀርም አንልም። ማድሪድ በሞናኮ ተሸንፎ ሲወጣ፣ ወይ በሊዮን ሲሸነፍ፣ በዩቬንቱስ ሲረታ፣ በሌሎች ቡድኖች የተሸነፈ ሲወጣ ናይ ስለነበር የማድሪድ ይሄ የቻምፒየንስ ሊግ ናሬቲቭ ቢያንስ በፕሬሱ የበለጠ የናኘው ባለፈው 10 12 ዓመት አካባቢ ነው ሊባል ይችላል። ምክንያቱም አሁን በእኛ ዘመን ያሉት ተጫዋቾች እና ጋዜጠኞች ያንን በሌፈርኩዘን ላይ ዚዳን በሃምደን ፓርክ ያስቆጠረውን ቮሊ አይተዋል ወይ በተደጋጋሚ 1950ዎቹን የነ አልፍሬዶ ዲ ስቴፋኖ የአውሮፓ ውድድር ልቅናቸው ሲተረክ ሰምተዋል። ክርስቲያኖ ሮናልዶ ቻምፒየንስ ሊግ ቢሎንግስ ቱ ሪያል ማድሪድ፣ የሪያል ማድሪድ ውድድር ነው ብሎ ሲናገር እንሰማለን። አሁን ኦነርሺፕ አለኝ እዚህ ውድድር ላይ ይላል። ሪያል ማድሪድ ባለፉት ዓመታት ደግሞ በ11 ዓመቱ ስድስት ጊዜ ሲያሸንፍ ስለታየ በተለይ በዚህ ዘመን ያሉት ተጫዋቾች፣ በእኛ ትውልድ ያሉት ተጫዋቾች ውድድሩን ለሪያል ማድሪድ ሰጥተውት ነው የሚገቡት። የአርሰናል ተጫዋቾች ፈተና እሱን እየተመሩ ነው ወየ ጨዋታ የሚጀምሩት እየተመሩ ነው ስል በስኮር ላይኑ ማለት አይደለም። ዜሮ ለዜሮ ነው ጨዋታው የሚጀመረው፣ ነገር ግን በስነ ልቦና ማድሪድ በዚህ ውድድር ዘመን ሁሉም ቡድኖች ላይ ብልጫ ኖሮት እንደ መሪነት ባለ ግርማ ነው የሚመጣው። ሚኬል አርቴታ በተለይ ኦል ኦር ናቲንግ የሚባለው የ2021 22 የውድድር ዘመን የአርሰናል የሲዝን ጉዞን በሚተርከው ዶክሜንተሪ ላይ ሊያሳየን እንደሞከረው ለሞቲቬሽን ከፍ ያለ ትኩረት የሚሰጥ አሰልጣኝ ነው። ተጫዋቾችን እንደ አንፊልድ ባለ የድጋፍ መንፈስ ባለበት ስቴዲየም ውስጥ ጭምር መጫወትን ተጫዋቾቹ አዳፕት እንዲያደርጉት በትልቅ ሜጋ ስፒከር ዩል ኔቨር ዎክ አሎን የሚለውን መዝሙር ከፍቶ ልምምድ የሚያሰራ ነው። እነዛን ስዕሎች ስታዩ የልጅነት የልብ ሕመሙን ታሪክ ሲተርግ ወይ አምፖል እያበራ ሲያሳይ ወይ ስዕል ሲስል እንዳልኩት እንዲ እንዲህ አይነት ነገሮች እያሳየ ሞቲቬት ለማድረግ ይሞክራል። አሁን ኦሎርነቲንግ የአርስነልን የዚህ የውድድር ዘመን ጉዞን ስለማያሳየን ስለማይቀርጸው ከዚህ ጨዋታ በፊት ስለሚያደርገው የአእምሮ ዝግጅት አናውቅም። አይ ቲንክ ትልቁ ነገር አእምሮ አይም ቴክኒካዊ ጉዳዮቹ፣ ቴክኒካዊ ፈተናዎቹ፣ ታክቲካዊ ዝግጅቶቹ እንዳሉ ሆነው ይሄንን ማድሪድ በባላጋራ ቡድኖች ላይ ወስዶ ወደ ጨዋታው የሚመጣበትን ሳይኮሎጂካል ሁኔታ እንዴት አርሰናል ይቋቋመዋል። ሚካኤል አርቴታስ በእንደዚህ አይነት እናሸንፋለን በሚል ሜንታል ፍሬም ውስጥ ተጫዋቾቹን ማስቀመጥ ይችላል ወይ የሚለው የሪያል ማድሪድ ተጫዋቾች የውስጥ ደህንነት የኢነር ሴኪሪቲ የሚሉት አላቸው። ምንም ፈተና ቢገጥመን መጨረሻ ላይ እናሸንፋለን ብለው እንደሚያምኑ አይነት ግን የአርሰናል ተጫዋቾችን ማሳመን ይቻላል ወይ? የአርቴታ ፈተና ብቻ አይደለም፣ ሪያል ማድሪድን የሚገጥሙ ሌሎች አሰልጣኞችን ፈተና ነው። የዚህ ሰለባ በቅርብ ዓመታት በተደጋጋሚ ዲየጎ ሲሞኔ ሲሆን አይተናል። 2014 ቻምፒየንስ ሊግ ፍጻሜን ሰከንዶች እስኪቀሩት ድረስ ይመራ ነበር። 2016ን በመለያ ምትን የተሸነፈው ከዚህ በፊት ለከምባክ ተቃርቦ መጨረሻ ላይ ተረቷል። ዘንድሮ በመለያ ምትን የተሸነፈው ነገሩ ቴክኒካዊ ማብራሪያ ብቻ አይበቃውም። ይሄ የማድሪድ የቻምፒየንስ ሊግ ፋክተር ጥሩ ማብራሪያ ሳይሆን አይቀርም። ለዚህ ነው ያለፉትን 13 ከ2022 የቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ በኋላ የተደረጉትን የጥሎ ማለፍ ጨዋታዎች ማንሳት የፈለግኩት። ሌላኛው ማድሪድ በአጠቃላይ በውድድሩ ላይ ያለው እንዲ ያለው ትርክት ብቻ ሳይሆን የቤርናቤው ትርክትም ነው። አንድ አባባል አለ ስለ ሳንቲያጎ ቤርናቤው የሚባል አባባል። በቀደምም አይቶር ካራንካ ከሌጋኝስ ጋር የሚደረገውን ጨዋታ ሪያል ማድሪድ ሲያደርግ ኮ ኮሜንታተር ነበሩ እነ ሌጋኝስ ሁለት ለአንድ እየመራ ስለ ጨዋታው ሲናገሩ ናይንቲ ሚኒትስ ሳደ ሳንቲያጎ ቤርናቤው ኢዝ ቨሪ ሎንግ ታይም ይህንን ያሉት እሳቸው አይደሉም ለመጀመሪያ ጊዜ ይቺ ኮት ለመጀመሪያ ጊዜ የተነገረችው የማድሪድ ደጋፊዎች የክለቡን መንፈስ ወካይ አድርገው በሚያዩት በዋኒቶ አማካይነት ነው 198485 የውድድር ዘመን ላይ ያኔ በዩኤፋ ካፕ ነበር ሪያል ማድሪድ ይወዳደር የነበረው አሁን የዩሮፓ ሊግ እኩሌታ በሆነ ውድድር ማለት ነው ሁለት ለዜሮ ኢንተር ሚላን ይመራቸው ነበር መጨረሻ ላይ ሶስት ለሁለት አሸነፉ እና ጨዋታው ሲያበቃ ዋኒቶ ዘጠና ደቂቃ በሳንቲያጎ ቤርናቤው በጣም በጣም ረጅም ሰዓት ነው አለ። ሶስት ለሁለት ታሸነፉና ዋንጫውንም ድል አደረጉ። ባለፈው አስር ዓመት ዘጠና ደቂቃ እውነትም በሳንቲያጎ ቤርናቤው በጣም ረጅም ነው። እነዚህ ከምባኮች ተአምራዊ ሬሞንታዳዎች ተደጋግመዋል። ቁጥር ሁሉ ያስቸግር ነው። ቅድም የጠቀስኩት የ2021/22 የውድድር ዘመን በተለይ ከቼልሲ ጋር፣ ከፓሪስ ሰንጀርመ ጋር፣ ከማንቸስተር ሲቲ ጋር የተደረጉት የኖካውት ጨዋታዎች በሙሉ እነሱ ብቻቸውን የተለዩ ታሪኮች ናቸው። አሁን በዛ ዓመት ሲቲ የመጀመሪያውን የግማሽ ፍጻሜ ጨዋታ በኤቲ ኢቲሃድ አራት ለሶስት አሸንፎ ነበር። ከጨዋታው መጠናቀቅ በኋላ የባላ ጋራ ቡድን ተጫዋቾች በዚህ የማድሪድ ትርክት ላይ ስላላቸው አስተያየት መረዳት ትችላላችሁ። ኬቨን ደብሮይን ምን አለ? ይህንን ጨዋታ የምናደርገው ትርክት ለመቀየር ነው። ቼንጅ ኦፍ ናሬቲቭ ያስፈልጋል የሚል አስተያየት ሰጥቶ ነው። እስከ 89ኛው ደቂቃ ድረስ በድምር አምስት ለሶስት ይመሩ ነበር። ከማብቃቱ በፊት ጨዋታው ከመጠናቀቁ በፊት ነው ሁለት ጎሎች ያስቆጠሩትና ኤክስትራ ታይም ፎርስ ያደረጉት አምስት ለአምስት ሆነ። ስለዚህ ተጨማሪ ሰዓት መግባት ነበረባቸው። የትኛውም ትልቅ የአውሮፓ ቡድን በሜዳው ጨዋታዎች ላይ እንዲህ አይነት ትልልቅ ሪችዋሎች ሲኖሩት ሰምተን አናውቅ። ከጨዋታው መጀመር አስቀድሞ የሪያል ማድሪድን አውቶቡስ በደጋፊዎች መሀል ሲያልፍ ስታዩትና ይሄ የደጋፊዎች ውቅያኖስ መሃል ሲያልፉ ዝማሬው፣ ከጨዋታው አስቀድሞ በዛው በቤርናቤው የሚሰማው የሃላ ማድሪድ መዝሙር የባላጋራ ቡድን ተጫዋቾችን ሳይቀር ሸብረክ የሚያደርግ ነው። 85 ሺህ ደጋፊ ብዙ ታሪክ በተሰራበት ስቴዲየም መጫዋታቸውን የሚያደርጉት አሁን። ትውልድ ይቀያየራል አይደለም፣ ያ መንፈስ ግን በአዳዲሶቹ ተጫዋቾችም ውስጥ ጭምር ይታያል። አንድ በጣም ጥሩ አባባል ተጠቅሞ ነበር ቅድም በጠቀስኩት የ2022 የቻምፒየንስ ሊግ ሲዝን ላይ ሰዎች ታሪክ አይጫወትም ይላሉ፣ አለ ጓርዲዮላ ሲናገር። ምክንያቱም ይሄ ዲ ስቴፋኖ ዘመን አይደለም፣ የሪያል ማድሪድ ተጫዋቾች 20 21 ዓመታቸው ላይ የሚገኙ እንደ ሮድሪጎ አይነት ተጫዋቾች አሉ ይላሉ ሰዎች እኔ ግን በዚህ አልስማማ ሚለ ሮድሪጎ ያንን መለያ ሲለብስ በዚያ ነጭ መለያ አልፍሬዶ ዲስቴፋኖ ስለሰራው ታሪክ፣ ዚነዲን ዚዳን ስላስቆጠረው የቮሊ ጎል፣ ክርስቲያኖ ሮናልዶ ስላስቆጠራቸው እነዛ ሁሉ በርካታ ጎሎች በዛ መለያ ስለተሰራ ገድል ያውቃል። ስለዚህ ራሱ ታሪክ አይጻፍ እንጂ ያ መለያ ታሪክ እንደተሰራበት ያውቃል። ስለዚህ ሲለብሰው ታሪኩ ይዋረሳል የሚል አስተያየት ይሰጣል። እሱ ነው የቻምፒየንስ ሊግ ፋክተር ሌላኛው ናሬቲቭ ለምሳሌ ፍጻሜ ጨዋታ ከመደረጉ በፊት ማድሪድ አይሸንፍም ይባላል። ምክንያቱም ሪያል ማድሪድ ለመጨረሻ ጊዜ በአውሮፓ ውድድር ፍጻሜ የተሸነፈው 1981 ነው። ያኔ የሰር አሌክስ ፈርጉሰን አበርዲን ነበሩ በዩኤፋ ካፕ ዊነርስ ካፕ ያሸነፉት። አሁን የለም። ይህ ውድድር በቻምፒየንስ ሊግ ከ18 የፍጻሜ ጨዋታዎች 15ቱን አሸንፏል። ሶስት ጊዜ ብቻ ነው የተሸነፈው። ግን ያለፈው ሁለት ትውልድ ምናምን፣ ባለፈው 50 ዓመት ሪያል ማድሪድ የቻምፒየንስ ሊግ ፋይናል ሲሸነፍ ታይቶ አይታወቅም። ይሄ ለምሳሌ በፍጻሜ ጨዋታ የባላጋራ ቡድን ተጫዋቾችን አፌክት ያደርጋቸዋል። ለዚህ ነው ያለቀ ከመሰለንም በኋላ ሪያል ማድሪድ ድል የሚያደርገው። ሊቨርፑል ለምሳሌ 2022 የፍጻሜ ጨዋታ ላይ ከማድሪድ ጋር የተጫወተው ቡድን ስድስት ጊዜ ማሸነፍ ታሪክ አለ። ትልቅ ታሪክ ነው። ከእንግሊዝ ቡድኖች መካከል የሊቨርፑልን ያህል ደጋግሞ ይህንን ውድድር ያሸነፈ ቡድን የለም። ግን ከማድሪድ ጋር ሲጫወት ያ የፍጻሜ ጨዋታ የሪያል ማድሪድ ያለመሸነፍ የታሪክ ግርማ ነበርና የተሻለው ቡድን እንኳ ቢሆን በጨዋታው ላይ ሀያ አራት ለአራት ነበር የሙከራው መጠን። ሀያ አራት ሙከራ ያደረገው ሊቨርፑል፣ አራት ሙከራ ያደረገው ሪያል ማድሪድ። ሪያል ማድሪድ ሁለት ኢላማውን የጠበቀ ሙከራን ያደረገው፣ ሊቨርፑል ዘጠኝ ሙከራ ነበር ያደረገው እዛ ጨዋታ ላይ ከፍተኛ ብልጫ ወስዷል። ነገር ግን አላሸነፈም። ሜዳ ውስጥ በነበረ የሁለቱ ቡድኖች የአንድ ምሽት የብቃት ጉዳይ ብቻ ሳይሆን የታሪክ ጉዳይ ነው። እንዲህ አይነቱ ነገር አንዴ ወይ ሁለቴ ቢሆን እድል እንለው ነበር እድል ግን አደለም። ከጨዋታዎች አስቀድሞ የአርሰናል ተጫዋቾች ስለነዚህ ታሪኮች አንዳንዶቹ አይተውታል ራሳቸው አንዳንዶቹ ታሪኩን ያውቃል። ብዙዎቹ የቅርብ ዓመታቱን ስኬት አይተዋል በተደጋጋሚ። ስለዚህ ከዚህ አይነት ሁኔታ ጋር ነው ወደ ጨዋታው የሚገቡት አርሰናሎች። ይሄ ሚስቲሲዝም አለ፣ ሪያል ማድሪድን የሚመለከት እዚህ ውድድር ላይ ያለ አፈታሪክ የሚመስል ግርማ አለ። ውድድሩ ሲጀመር ጀምሮም ባለ ሌጋሲ ምክንያት ነው። በእርግጥ 1956 ላይ ጀምሮ ነው ሪያል ማድሪድ የዚህ ውድድር አለቃ ይሆን ያል ረጅም ያላሸነፈባቸው ኢንተርቫሎች እንኳ ቢኖሩ ይሄ ሚት ይሄ አፈ ታሪክ አልቀረ መሆኑ በስጋት ነው የሚገቡት። ኮንራድ ላይመር የባየር ሚኒኩ ተጫዋች ባለፈው የውድድር ዘመን ሪያል ማድሪድን በአለም ላይ በጭራሽ የማይገመተው ሞስት አንፕሪዲክታብል ቲም ኢን ዘ ወርልድ ብሎ ነበር የመለሰ። አናብሶንት ፌኖሜን አለ እዚህ ውድድር ላይ። በቃ እንዲህ ናቸው፣ ልትተነብያቸው አትችልም አትችሉም የሚል አስተያየት ሰጥ እኔ ምና ያለው። ባለፈውም አንስቾ ነበር የቻምፒየንስ ሊግ የፍጻሜ ጨዋታ ከመደረጉ በፊት ይመስለኛል ይህን ነጥብ። ብዙ ግብ ጠባቂዎች ስህተት ይሰራሉ ከማድሪድ ጋር። አምና ለምሳሌ ማኑኤል ኖየር እንዲህ አይነት ስህተት ሰርቶ ነው በዛ የግማሽ ፍጻሜ ጨዋታ ብዙ አስቸጋሪ ለሱ ጥራት ብዙ አስቸጋሪ ያልሆነ ሙከራ አደረገ፣ ግን ተሳሳተና፣ ሆሴሉ ጎሉን አስቆጠረው። ያ የሪያል ማድሪድ የተለመደ ከምባክ ተመለሰ። ሎሪስ ካሪየስ በ2018 የፍጻሜ ጨዋታ የሰራቸው ስህተቶች፣ ስቬን ኡልራይሽ፣ ኤድዋርድ ሞንዲ የቼልሲ ግብ ጠባቂ ያለ ቤንዜማ ላስቆጠራቸው ሁለት ጎሎች የሰራቸው ስህተቶች፣ ቅድም ባነሳሁት ሊቨርፑል በ15 ደቂቃ ውስጥ ሁለት ለዜሮ መምራት ጀምሮ በነበረበት የአንፊልድ ጨዋታ እዛው ጨዋታ ላይ አሊሰን ቤከር የሰራው ስህተት፣ እንዲህ እያልን መቁጠር እንችላለን። በርካታ ግብ ጠባቂዎች ኮሚካል ስህተቶች ይሰራሉ ከማድሪድ ጋር። ምክንያቱም የውድድሩ ግርማ እንደዛ ነው። ግብ ጠባቂዎች ሳይቀሩ በዛ የሪያል ማድሪድ የውድድሩ ታሪክ ምክንያት ባክል ያደርጋሉ፣ የሆነ ስህተት ይሰራሉ፣ የሆነ ጫና ውስጥ ይገባሉ። ሁሌ የብልጫ ጉዳይ አይደለም የምትሉት አንድ ሁለት ሺህ ሃያ ሁለት የውድድር ዘመን ሲያበቃ ሪያል ማድሪድ የቻምፒየንስ ሊግ አሸናፊ ሆኖ ማለት ነው። አንድ የተሰራ ሪሰርች ነው የሪያል ማድሪድን ኮምባይንድ ኤክስጂ ያየ ነው በ11 ዓመት ውስጥ 44 ቡድኖች በቻምፒየንስ ሊግ ግማሽ ፍጻሜ እና ከዛ በላይ በደረሱ ምዕራፎች ላይ ተጫውተዋል። ከእነዚህ ቡድኖች መካከል በነዛ 11 ዓመታት የተደረጉ ጨዋታዎች ላይ ኤክስጂውን ብንወስድ ሪያል ማድሪድ አምስተኛው መጥፎ ነው የነበረ። ከ44 ቡድኖች አምስተኛው መጥፎ ነው የነበረ፣ ግን በዛ ጊዜ ውስጥ ነው እነዛን ሁሉ ደጋግሞ ያሸነፈው። ስለዚህ ሁሌም የብቃት ጉዳይ ብቻ አይደለም፣ ሌላ ፋክተር አለ። የሪያል ማድሪድ ፋክተር የሚባለው ለዚህ ነው። በዛ ሁሉ ጊዜ ምርጥ ምርጥ ተጫዋቾች አሉት እኮ ጥያቄ የለው። ክርስቲያኖ አለው የምንጊዜም ምርጡ ጎል አስቆጣሪ በታሪክ በማድሪድ ብቻ ሳይሆን በአጠቃላይ በፉትቦል ታሪክ። ራሞስ ከምን ጊዜ ምርጥ ተጫዋቾች መካከል አንደኛው፣ ሞድሪች፣ ክሩስ ከምን ጊዜ ምርጥ አማካዮች መካከል የሚደመሩ ናቸው። ምርጥ ተጫዋቾች አሉት። ሁሉ ጊዜ ምርጥ ተጫዋቾች የሆነ ልዩነት ይፈጥራሉ። አሁንም አስደናቂ ተጫዋቾች ይሄኛውን ቡድን አሉት፣ ግን ብልጫ ይወሰድበታላ ብዙ ጊዜ ደግሞ በአይናችንም በቁጥሮችም የሚታይ ነው። ይሄ ብዙ ጊዜ ብልጫ ይወሰድበታል፣ ግን ያሸንፋል አርሰናል ሲያሸንፍ የብቃት ጉዳይ ብቻ ቢሆን ኖሮ በብቃትማ የተበለጠባቸው ጊዜያት ነበሩ። ስለዚህ በኔ አስተያየት ሚኬል አርቴታ ዝግጅት ሲያደርግ ዝግጅት የሚያደርገው እምባፔን እንዴት ማቆም እንችላለን፣ ዩሬን ቲምበር ወይ ቤንዋይት ቪኒሽስን ወይ ካላፊዮሪ ወይም ማይልስ ስኬሊ ሮድሪጎን መቋቋም ይችላሉ ወይ? አማካይ ክፍል ላይ ብልጫ መውሰድ እንችላለን ወይ? የቤሊንጋምን የሳጥን ውስጥ አደገኛ ሩጫዎች መቋቋም እንችላለን ወይ ወይ የሪያል ማድሪድ የተከላካይ መስመር ድክመትን ማጋለጥ እንችል ሊሆን ወይ? የሚሉት ነጥቦች ላይ ብቻ አይደለም፣ ጨዋታው እንዴት መቆጣጠር እንችላለና ሚሉ ነጥቦች ላይ ብቻ አይደለም። ትኩረት አድርጎ የሚያሳልፍ ይሄኛው የአእምሮ ዝግጅትም በጣም አስፈላጊ ነው። ሌሎች ብዙ አሰልጣኞች ይህንን ማድረግ ቸግሯቸዋል። ካልሆነ በቃ በጣም ኮንቪንሲንግ በሆነ መንገድ ነው ማሸነፍ ያለባቸው ሪያል ማድሪድ እንደዛ ካልሆነ በስተቀር ከውድድር ውጭ አይሆንም። በቅርብ ጊዜ ለምሳሌ ታስታውሱ እንደሆነ ዚዳን ክርስቲያኖ ከለቀቁ በኋላ በነበረው የመጀመሪያው ሲዝን የኤሪክቴንሃግ አያክስ ወደ ሪያል ማድሪድ ሄዶ በቤርናቢው አራት ለአንድ አሸንፏል። ወይ ቅድም እንዳነሳሁት ሲቲ የዛሬ ሁለት ዓመት አራት ለዜሮ አሸንፏል። እንደዚህ በጣም ኮንቪንሲንግ ካልሆነ በስተቀር በተለይ ጨዋታው ኢምባላንስ ከሆነ ማድሪድ መጥፎ እየተጫወተ ነው፣ እንዴት አድርጎ ነው ይህን ጨዋታ የሚያሸንፈው? እያለን እየጠየቅን የመልሱ ጨዋታ አስር ደቂቃ ሲቀረው አርሰናል ይሁን ሌላ ቡድን ሁለት ለዜሮ እየመራ ምናምን ቢሆን ማድሪድ ሊመለስ ይችላል። አንድ ጎል ነው የሚበቃው። ለዚህ ነው አስር ደቂቃ የሚቀረው ቡድን አስር ደቂቃ ብቻ የሚቀረው ማይመስለው ጊዜ አንጻራዊ ነው አይደለም? ጊዜ አንጻራዊ ነው ለባላጋራ ቡድን ረጅም ይሆናል። ለዚህ እንዴት አይነት ዝግጅት ያደርጋል የሚለው ይሄ ሳይኮሎጂካል ዝግጅቱ ከፍተኛ መሆን ያለበት ይመስለኛል። እኔ ብዙ ጫና የሚኖርባቸው አይመስለኝም የአርሰናል ተጫዋቾች። ያው የመጨረሻው ዋንጫ ማሸነፍ የሚችሉበት ተስፋቸው ነው፣ ቻምፒየንስ ሊግ። በአርሰናል ታሪክ ውስጥ ቻምፒየንስ ሊግን ያሸነፈው የመጀመሪያው ትውልድ መሆን ይፈልጋሉ። ማን ቻምፒየንስ ሊግን ማሸነፍ አይፈልግም? የሁሉም ተጫዋቾች ህልም ነው ቻምፒየንስ ሊግን ማሸነፍ። ጨዋታው ሲጀመር ግምት ለሪያል ማድሪድ የበለጠ ስለሚሆን አርሰናል ፌቨራይት የመሆን ፕሬሸር የለም ጨዋታውን የማሸነፍ ፕሬሸር የለበት። ሪያል ማድሪድ ነው እንዲህ አይነት ፕሬሸር ካለበት ያለበት፣ ግን የማድሪድ ተጫዋቾች ደግሞ ይህን ፕሬሸር ይወዱታል። በመጠኑ ከጫና ነፃ ይመስሉኛል። በመጠኑ እንዳልኩት ቻምፒየንስ ሊግ ነው፣ ኮንሲኮንሻል ነው። ስለዚህ አንድ ተጫዋች ከሩብ ፍጻሜ ቻምፒየንስ ሊግ የሪያል ማድሪድ ጨዋታ በፊት ሪላክስድ አይሆንም እኮ፣ ግልጽ ነው። ግን አርቴታ ምን አይነት ዝግጅት ያደርጋል ለዚህ የሪያል ማድሪድ የቻምፒየንስ ሊግ ፋክተር የሚለው ጉዳይ ከዚህኛው እስከሚቀጥለው ሳምንት ድረስ ትልቁ የዝግጅቱ አካል ይመስለኛል። እናንተስ ሪያል ማድሪድ እና ቻምፒየንስ ሊግ ሲባል የምንም ደጋፊ ብትሆኑ የትኛውም ደጋፊ ብትሆኑ የባርሰሎናም ደጋፊ ብትሆኑ ምን ታስባላችሁ? ማድሪድ ሁል ጊዜ ጥሩ በመጫወት ብቻ ነው ወይ የሚያሸንፈው? በእድል ብቻ ነው ወይ የሚያሸንፈው? ምክንያቱ ምን ይመስላችኋል? እንዴት ትረዱታላችሁ?